በትግራይ ክልል የተጀመሩ መሰረታዊ አገልግሎቶችን ከማጠናከር ረገድ ጠቅላይ ሚኒስትር አብይ አህመድ አቅጣጫ ማስቀመጣቸው ተገለጸ። ከውጭ የቻይና ተንሳፋፊ ፊኛ በአሜሪካ ሰማይ ላይ መታየቱን ተከትሎ በሁለቱ ሀያላን ሀገራት መካከል የዲፕሎማሲ ውጥረት ተፈጥሯል። ጤና ይስጥልኝ እንደምንላችኋል፣ ተመልካቾች የለተቀዳሜ የቀን 7 ሰዓት ዜናዎችን ይዘን ቀርበናል። መቅደላይ ደረጃ ነኝ፣ አብራችሁን ቆዩ። በትግራይ ክልል የተጀመሩ መሰረታዊ አገልግሎቶችን ከማጠናከር ረገድ ጠቅላይ ሚኒስትር አብይ አህመድ አቅጣጫ ማስቀመጣቸው ተገለጸ። ጠቅላይ ሚኒስትሩ በተገኙበት የፌዴራል መንግስትና የህወሓት የሰላም ድርድር ኮሚቴ አባላት ባደረጉት ውይይት በትግራይ መሰረታዊ አገልግሎቶች እንዲጠናከሩ ስምምነት ላይ መድረሳቸው ተገልጿል ሙሉ ፌዴራል መንግስትና የህወሓት የሰላም ድርድር ኮሚቴ አባላት ጠቅላይ ሚኒስትር አብይ አህመድ በተገኙበት ለመጀመሪያ ጊዜ በሀላላ ኬላ ተገናኝተው መክረዋል። በሰላም ስምነቱ ትግበራ ሂደት ላይም ስለመምከራቸው ተገልጿል። የሁለቱ አካላት ስምነት ካደረጉ ወዲህ በትግራይ ክልል የሰብዓዊ ድጋፍና መሰረታዊ አገልግሎቶች እንዲጀመሩ የተሰሩ ስራዎች መልካም ጅምሮዎች ቢሆኑም በተሟላ መልኩ አገልግሎት ከመስጠት አንጻር ችግሮች መኖራቸውን የህወሓት የሰላም ድርድር ኮሚቴ አባል ጌታቸው ረዳ ተናግረዋል። ባንኮች ተከፍተዋል። ባንኮች ይከፈቱ እንጂ አገልግሎት ከመስጠት አንጻር ያለው የገንዘብ እጥረት ሲሪየስ ችግር ስለሆነ ትግራይ ውስጥ የራሳቸው ገቢ ኖሯቸው እርዳታ መጠበቅ ያልነበረባቸው ዜጎች ጭምር የባንክ አገልግሎት በተሟላ መልኩ ባለመኖሩ ምክንያት ለችግር የተዳረጉበት ሁኔታ ላይ ይህንንም አይተን ባንክ መክፈቱ ዝም ብሎ በር የመክፈት ጉዳይ ሳይሆን አገልግሎቱ በተሟላ መልኩ ማስጀመር ነው የሚሉ ታይቶ ይህንንም ማሻሻል በሚያስፈልግበት ሁኔታ ላይ እንደዚሁ መክረናል። አገልግሎቶቹ ተጠናክረው በየመንገድ ትራንስፖርት የኮመርሻል ትራፊክ እነኚህ የትግራይ ህዝብ ኖርማል የሚባል ህይወት መቀጠል የሚችልበት ሁኔታ ከዚህ ሁሉ ስቃይ ከዚህ ሁሉ መከራ በኋላ አገልግሎቶች በተሟላ መልኩ የሚያገኝበት ሁኔታ መሟላት መቻላል። የመንገድ ትራንስፖርት አሁንም ዝግ ነው። ሰው ይህንን ማሻሻል በሚያቻልበት ሁኔታ ውይይት አድርገናል። በጥሩ ስምምነት ላይ ተደርሷል። በፌዴራል መንግስቱና በህወሓት የሰላም ድርድር ኮሚቴ አባላት ጠቅላይ ሚኒስትሩ በተገኙበት ባደረጉት ምክክርም በትግራይ ክልል የተጀመሩ መሰረታዊ አገልግሎቶች ላይ የሚታዩ ችግሮች እንዲቀረፉም ጠቅላይ ሚኒስትሩ አቅጣጫ ማስቀመጣቸውንም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪና የሰላም ድርድሩ ኮሚቴ አባል አምባሳደር ሬድዋን ሁሴን ገልጸዋል። ባንክ መጀመሩን ሁሉም አደንቆታል፣ ተስፋ ማጭሯል። ነገር ግን የገንዘብ ፍሰትን በተመለከተ ተጨማሪ እርምጃ እንደሚወሰድ ጠቅላይ ሚኒስትሩን አቅጣጫ አስቀምጠዋል። የመንገድ ፍሰትን በተመለከተ የአየሩ ጥሩ ሆኗል። የሰው ፍላጎት ጨምሯል። በዚህ ምክንያት የህዝብ ለህዝብ ትስስሩ ይበልጥ እንዲጎለብት ለማድረግ ተጨማሪ ፍጥነት ያላቸው የትራንስፖርት አገልግሎት መጨመር እንዳለበት የጋራ ግምገማችን ነበረ። ጠቅላይ ሚኒስትሩም እሱን አረጋግጠዋል። መሬት ላይ ደግሞ በሚሄደው ትራንስፖርት እርዳታ መሄድ ጀምሯል። ጥሩ ደርሷል። ነገር ግን የተረጂው ቁጥር በጣም ብዙ ነው። የሚሆነው የመንግስት ሰራተኛ የነበረው አለ፣ በእግሩ መቆም የሚፈልግ ሰው አለ። ወደ ስራው እንዲመለስ ደሞዙን እንዲያገኝ በማድረግ የግድ መረዳት ያለበት ሰው ቁጥር በመቀነስ የቀረበውን እርዳታ በበቂ ደረጃ ማድረስ የሚቻልበት መንገድ እንደውሰድ ብለናል። በሂደት ውስጥ የመንገድ ጸጥታውን የማስከበር ጉዳይ፣ አስተማማኝ የማድረግ ጉዳይ ላይም በጋራ መሰራት ያለባቸውን ወስድናል። በሁለቱ አካላት የተደረሰው የሰላም ስምምነት ተፈጻሚ ሆነው ወደ ዘላቂ ሰላም ለመግባት መተማመንን የሚፈጥሩ ስራዎችን መሰራት እንዳለባቸውም የህወሓት የሰላም ድርድር ኮሚቴ አባል ሌትናል ጀነራል ታደሰ ወረደ አንስተዋል። የመጀመሪያው ሰላም ነው። ሁለተኛው ጦርነቱ እንዳይመለስ በእርግጠኛነት ወደኋላ የማይመለስ አድርጎ የሚሄድ ነው። ይህን እያረጋገጥ በህብ ቁጥር ደህንነቱም እየተጠበቀ ይሄዳል። አሁን ያለውን አለመተማመን ምናምን ትንሽ ወደኋላ ወደፊት እያን ያለ ነው። ሰላሙን ነገር አስተማማኝ ሁኔታን ተደርገ ወደዛ ከገባን ዘለቄታዊ መፍትሔ ይኖራል። መሰረቱ ግን ሰላሙ ወደኋላ እንዳይመለስ አድርጎ መሰረት መገንባቱ አስፈላጊ ይመስለኛል። የፌዴራል መንግስትና ህወሓት ጥቅምት 27 በደቡብ አፍሪካ ፕሪቶሪያ የደረሱትን ስምነት ተከትሎ ለሁለት ዓመታት የተካሄደው ጦርነት መቋጫ እንዲያገኝ ስለማስቻሉም ይገለጻል። በትግራይ ክልል ሰብዓዊ ድጋፍና መሰረታዊ አገልግሎት እንዲጀመሩም በርከፋች እንደነበርም ይነሳል። ባለፉት ስድስት ወራት የመልካም አስተዳደር ችግር በፈጠሩና የስነ ምግባር ግድፈት በፈጸሙ የከተማ አመራሮችና ባለሙያዎች ላይ እርምጃዎች መውሰዱን የአማራ ክልል ከተማና መሰረተ ልማት ቢሮ አስታወቀ። በዘጠና ከተሞች ኦዲት በማድረግ ከ25 ሚሊዮን ብር በላይ ገንዘብ ማስመለስ መቻሉንም ቢሮው ገልጿል። ቢሮው የግማሽ በጀት አመቱን የስራ አፈጻጸም በጎንደር ገምግሟል። ይህን ዋጋቸው ተጨማሪ አለው Ethiopia is one of አቶ ብርሃኑ በለጠም የጎንደር ከተማ ነዋሪ ናቸው። በጎንደር ከተማ በመንግስት ተቋማት አገልግሎት አሰጣጥና በመልካም አስተዳደር ዙሪያ የታዘቡትን እንዲነግሩን ጠየቅናቸው። እንዲህም አሉን። በመታወቂያ በኩል በዚህ በኩል በዚህ እያለ ሰው እሪ ይላል። ነገር ግን ያው ሁሉ አይደለም። አልፎ አልፎ ጥሩ አገልግሎት የሚሰጡ አመራሮች አሉ። በጥሩ ሁኔታ የሚያስተናግዱ አሉ። አንዳንዴ ደግሞ የማንዘላዘል ጊዜ የማስረዘም ነገር ቀጠሮ የማብዛት ነገር እነዚህ እነዚህ ነገሮች ለህብረተሰቡ ትንሽ ተጽዕኖ ያደርጋል። ይህ የጎንደር ከተማ ነዋሪው የአቶ ብርሃኑ ሀሳብ ከሞላ ጎደል በሁሉም የአማራ ክልል ከተሞች የሚስተዋል ስለመሆኑ የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ቢያዝን እንኳ ሆነ ይናገራሉ። ይህን ችግር ለመፍታትም በበጀት ዓመቱ መጀመሪያ ከ11 ሺህ በላይ የሚሆኑ የህብረተሰብ ቅሬታዎች ተለይተው እስካሁን 80 በመቶው እስከ ዞን ባለው መዋቅር ምላሽ ተሰጥቷቸዋል ብለዋል። በክልል ደረጃ ከቀረ ያቀረቡ 560 ቅሬታዎች ደግሞ 360ዎቹ ምላሽ ተሰጥቷቸዋል፤ ብለዋል። በሌላ በኩል የመልካም አስተዳደር ችግር በሚፈጥሩና የተለያዩ ጥፋቶችን በፈጸሙ አመራሮችና ባለሙያዎች ላይ እርምጃ ተወስዶባቸዋልም ብለዋል። ወደ 187 የሚደርሱ ባለሙያዎች ከማስጠንቀቂያ እስከ ማባረር አመራርም ጭምር እርምጃ ተወስዷል በዚህ ስድስት ወር ይሄም ሁኖ አያረካም። አሁን ችግሩ ያለበት ደረጃና ና እየሰራ ናቸው ያለ ስራዎች ይመጥናሉ ብለን አንወስድ ሄድ ለውጥ ማምጣት የግድ ስለሚለን ዛሬ ለዚህ ችግር ህብረተሰቡን የመልካም አስተዳደር ጥያቄ ለመመለስ የመልማት ጥያቄውን እንዳለወስደን ይሄ በመገፋፋት ህብረተሰቡን፣ ማጉላላት ህግ መጣስ ችግሮችን የምንፈታበት ውይይት ነው እያደረግ ነው ያለ። ነው በቀጣይም ዜጎች ለጥያቄዎቻቸው ቀልጣፋ ምላሽ እንዲያገኙ የሚያስችሉ እንደ ከንቲባ ችሎት አይነት አሰራሮች በስፋት እንደሚተገበሩም ተናግረዋል። የከንቲባ ችሎት በሚል ባለጉዳዮችን በአንድ ላይ ተሰብስቦ እንደ ደሴ ከምሴ ማወያየት እና እዛው ምላሽ መስጠት አመራሩም በአንድ ላይ ተሰብስቦ ማለት ነው። ምክንያቱም አመራሩ ከቢሮ ሲኬድ የተለያየ መልስ ይሰጣል። በአመራሩ ፊት ግን ትክክለኛውን መልስ ይሰጣል እና ሰዎቹም የመርካት ውሸት ይዘው የመጡና በመድለያ ጉዳይ ሊያስፈጽሙ የሚመጡ ሰዎችም ጭምር ያጋለጣል። ይሄ የከንቲባ ችሎት ማለት አመራሩም ከንቲባ ችሎት ላይ ሲሰባሰብ ሊያደርግ የሚችለውን ይናገራል። በቀጠሮ ሳምንት ካልፈጸመ ደግሞ በአመራሩ ደረጃ ይጋለጻል። ይሄን ጅምር በሁሉም ከተሞች ማድረስ አለብን። የአማራ ክልል ከተማና መሰረተ ልማት ቢሮ የበጀት ዓመቱን ስድስት ወራት ስራ አፈጻጸም በጎንደር ሲገመግም የመልካም አስተዳደር ጉዳይን በትኩረት መክሮበታል። የከተማና መሰረተ ልማት ሚኒስቴር ሚኒስተር ዴታ አቶ ፈንታ ደጀን በግምገማ መድረኩ እንደገለጹት በከተሞች ለሚስተዋለው የመልካም አስተዳደር እጦት አሁንም በቁርጠኝነት ተቀናጅቶ መስራት እንደሚገባ ተናግረዋል። የመልካም አስተዳደር ችግር አንዱ ድህነት ድህነት ከተሞቻችን ከድህነት እንዲወጡ ምንድነው መደረግ ያለበት? አንደኛው የግሉን ሴክተር ማሳደግ ነው። የግሉ ሴክተር ቀጣሪ እንዲሆን ማድረግ ነው። መንግስት ብቻውን ይህን ሊወጣ ስለማይችል፣ ሁለተኛው ደግሞ መንግስት ከሌሎቹ ካደገው አገሮት ጋር በሚኖረው ስምምነት የምግብ ዋስትናቸውን ሊያረጋግጡ የሚችሉ ከድህነት ወለል በታች ላሉ ዜጎች የእለት ደራሽ ወይም ደግሞ ኑሯቸው ሊመሩበት የሚችሉት እርዳታ ማቅረብ ነው። ይህን እርዳታ በስራ እንዲያሳልፉ የማድረግ ስራ ነው። ይህ የተሰራ ነው። በአማራ ክልል ባለፉት ስድስት ወራት ብቻ ከ13 ሺህ በላይ ዜጎች የመኖሪያ ቤት መስሪያ ቦታ እንዲያገኙ መደረጉም በግምገማ መድረኩ ተገልጿል። ለኢቲቪ ይህነ ዋጋቸው ከጎንደር ተመልካቾች ቀደም ሲል ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። የብልጽግና ፓርቲን ወክለው የተመረጡ የህዝብ ተወካዮች ምክር ቤት አባላትና የፓርቲ ዋና ጽህፈት ቤት አመራሮች በመንግስት የስድስት ወር አፈጻጸም ዙሪያ ውይይት ጀምረዋል። መድረኩን የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ አስጀምረውታል። ውይይቱ በፓርቲው በምርጫ ወቅት በማኒፌስቶ ያስቀመጣቸውን ጉዳዮች ያሉበትን ደረጃ በመለየት በቀጣይ አፈጻጸሙን ወደ ላቀ ደረጃ ለማድረስ ውጤታማ ስራ ለመስራት የሚያስችል ምቹ ሁኔታ ለመፍጠር ያግዛል ተብሏል። መንግስት የ2015 ዓ.ም የስድስት ወር አፈጻጸም ሪፖርት በፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ እየቀረበ ይገኛል። መረጃውን ከፓርቲው ማህበራዊ ሚዲያ ገጽ የተገኘ ነው። በሰሜን ኢትዮጵያ ጦርነት የወደሙ መሰረተ ልማቶችን መልሶ ለመገንባት በውጭ ዓለም የሚኖረው የዲያስፖራ ማህበረሰብ በብዙ መስራት እንደሚጠበቅበት በአሜሪካ ሪፐብሊካን ፓርቲን በመወከል ሰፊ ተሳትፎ እያደረገ ያለው መሐንዲስና ፖለቲከኛ ሚካኤል ያደታ ተናገረ። ዲያስፖራው ሀገሩን ለመርዳት በሚያደርገው እንቅስቃሴ መንግስት የቢሮክራሲ ውጣ ውረድን በማስቀረት በኩል ኃላፊነቱን መወጣት አለበት ብሏል። ተስፋዬ ጫኔ ተጨማሪ ያለው። ኢያ በአሜሪካ ፖለቲካ ውስጥ ሪፐብሊካን ፓርቲን በመወከል ሰፊ የፖለቲካ እንቅስቃሴ እያደረገ ያለው ትውልደ ኢትዮጵያዊው ሚካኤል አደታ አሁን ደግሞ በሀገሩ የተለያዩ ስራዎችን እያከናወነ ይገኛል። በኮንስትራክሽን ዘርፉ በአፍሪካና በኢትዮጵያ በሰፊው ለመስራት የተለያዩ እንቅስቃሴዎችን እያደረገ የሚገኘው መሐንዲስና ፖለቲከኛው ሚካኤል በውጭ ዓለም የሚገኘው ዲያስፖራም በሰሜኑ ጦርነት የወደመውን መሰረተ ልማት መልሶ ለመገንባት ሰፊ ተሳትፎ ማድረግ እንዳለበት ይናገራል። እንዳየውና እንደሰማው ብዙ ሰዎች እጃቸውን እየዘረጉ ነው ወደዚህ ሀገር። የአሜሪካን ኤድ አለ፣ ወርልድ ባንክ አለ፣ የዓለም መንግስት እርዳታዎች እየመጡ ነው ያሉት። ዲያስፖራ በግሩፕ ብቻ አይደለም። አንድ ሰው አንድ አሜሪካ ያለው አሜሪካዊ ሰው ለአንድ ሰው በራሱ ተነሳሽነት የሚችለውን በገንዘቡ በእውቀቱ ቢያደርግ አገሩን ብረዳ አሁን የመጣውን የወደመውን ደግሞ፣ እኛ በበኩላችን በኮሚኒቲ ይሄ ጦርነት ፈጽሞ ለዘላለም እንዲዘጋ ብዙ ስራ ሰርተናል፣ ሜሪላንድ ውስጥ ሌሎችም ቦታ ላይ። እኔ ከትናንቱ ዛሬ ይሻላል ባይ ነኝ በበኩሌ። ለምን ብትል፣ በእርግጥ ያልተስተካከሉ ዋጋ ያስከፈሉ ነገሮች አሉ። ይህ እንግዲህ ትምህርት ሆኖ ማለፍ አለበት ባይ ነኝ እኔ። በሰሜን ኢትዮጵያ ለሁለት ዓመታት በተካሄደው ጦርነት ዲያስፖራው ከሀገሩ ጎን በመሰለፍ ዋጋ መክፈሉን የሚናገረው አቶ ሚካኤል በቀጣይ በሀገር ውስጥ ኢንቨስትመንት ዘርፍ በመሳተፍ ሀገሩን ማገዝ ላይ በትኩረት መሰራት እንደሚገባም ጠቁሟል። በተለይ ደግሞ በተለያዩ ተቋማት የሚያጋጥሙ የቢሮክራሲ ችግሮችን መጋፈጥ እንደሚገባም ነው አቶ ሚካኤል ያደት አይተናገረውም። አንተ ነህ እርምጃ መውሰድ ያለብህ። ለምሳሌ ኢትዮጵያን መርዳት ከፈለግ ናና ለምሳሌ ላይሰንስ ምናምን ላይ ብሮክራሲዎቹ ያናዱሃል። እኔ ምን እንዳሰብኩ ታውቃለህ? የተወለድክ ቦታ ሂድና ምንም ላይሰንስ ምንም ሳትል ስራህን ስራ፣ ገንዘብን አምጣና ይሄ በጎን የሚያስቸግሩ ሰዎችን ወደ ህግ ወይ ካስፈለገ ወደ አሜሪካ መንግስት ህግ፣ እዚህ ያለን ኤምባሲ እኔ ሀገር አለም አለው ካልኩ አሜሪካ ኤምባሲ ይደግፈኛል። እዚህ የእኛ አሜሪካ ኤምባሲ እና ይሄ ቢሮክራሲውን እያን ባለፈው ስናወራ ነበር። በዲያስፖራ ቀን ብዙ ሰው ተቸግሮ ነው የተመለሱት እያዘኑ። እንዴት ደክም ያደርገዋል። ለምን እንደሆነ አይገባኝም። እውነት ነው የምላችሁ አንድ ጊዜ ነው የምንኖረው እዚህ ምድር ላይ። ሰው ኤከለ ጎዳኝ መንግስት አላገዘኝም የሚል ነገር ትተን እውነት ሀገራችንን ከወደድንና እውነት ሀገራችንን መርዳት ከቻል የአንድ ሰው ህይወት መቀየር ከቻል እዚህ ኢትዮጵያ ውስጥ በቃ ከዛ በላይ ምን ደስታ አለ። በዓለም አቀፍ መድረኮች ላይ የኢትዮጵያን ጥቅም ለማስከበር የዲያስፖራው ሚና ትልቅ ስለመሆኑ የሚናገረው ፖለቲከኛና መሐንዲስ ሚካኤል ያደታም ኢትዮጵያውያን ባሉበት ሀገር የፖለቲካ ስርዓት ውስጥ በንቃት መሳተፍ እንዳለባቸውም ጠቁሟል። አንድ ሰው ከሀገሩ ወደ ሆነ ሀገር ሲሄድ ወይ በፖለቲካ ወይ በኢኮኖሚ መበልጸግ አለበት። ይሄ እምነታችን ነው። ኢትዮጵያኖች በፖለቲካና በኢኮኖሚ ብለናል። በአሜሪካ መንግስት ውስጥ ካልገባን ሁሌ ያንተን ችግር ሌላ ሰው ሲናገረለ፣ ችግርን በደንብ አይናገረለ። ለምሳሌ ስለ ኢትዮጵያ ችግር ያኔ በኤችአር ኢትዮጵያ ልትቀጣ በነበረው ሰዓት አንድ የኢትዮጵያ ፓርላማ አባል ቢኖር ችግሩን አትሊስት በደንብ አድርጎ ያብራራል። ምንም እንኳን ባዳላ ማለት ነው። ግን ሌሎች እስራኤሎች፣ ፈለስቲንያኖች፣ ሌሎች ለሀገራቸው እንደሚያስቡ ለሀገር እዛ ገብተህ ብታስብ ደግሞ ችግርም የለውም። አይሪሽ እንደሚያደረግ ስኮቲሽ እንደሚያደርግ ጀርመኖች አሉ እዛ ውስጥ ፓርላማ ውስጥ አሜሪካ ፓርላማ ውስጥ የሌለ ዘር የለም። ቱቢ ሆነስ ዩ። በውጭ ዓለም የሚኖረው ኢትዮጵያዊ ለሀገሩ የሚጠበቅበትን ማበርከት እንዲችል መንግስት ምቹ ሁኔታዎችን መፍጠር እንዳለበትም ተገልጿል። ቀላል ሂሳብ አነስተኛ ነው። ቀላሉ ሎን ለማሳለፍ እንዲሁም የተቀላጠፈ ኑሮን ለመምራት የኢትዮጵያ ንግድ ባንክ የሞባይል መተግበሪያን አሁኑኑ ይጫኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከውጭ የዜና ምንጭ ወዳገኘ ነው።